ሰላም ውድ የአሜን ቴክኖሎጂ ኢንስቲትዩት ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥተናል። ዛሬ የምናየው ምንድን ነው? ጄኔሬተር እና ግሪድ ፓወሮችን እያፈራረቅን የምናይበት አውቶማቲክ ቼንጅ ኦቨር ስዊች ማለት ኮንታክተር ቤዝድ ማለት በኮንታክተር ተጠቅመን እንዴት ጄኔሬተር እና ኤልፓ ፓወሮችን ወደ ሎድ እናፈራርቃለን የሚለውን ነው የምናየው ማለት ነው። ላይክ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ይህንን ለማየት የሚያስፈልጉ ኮምፖነንቶች ይኖራሉ። ሶስት ማግኔቲክ ኮንታክተሮች ያስፈልጋሉ። አንድ ለጀኔሬተር፣ አንድ ለኤልፓ፣ አንድ ደግሞ ለኮንትሮል ሲስተም ማለት ኮንትሮል የምናደርግባት አንድ ሌላ ታስፈልገናለች። ሌላ ሁለት ታይመሮች ያስፈልገናል። አንደኛው ለኤልፓ ፓወር ኤልፓ መጥቶ ስቴብል እስኪሆን ድረስ የምትጠብቅ ታይመር ማለት ነው ዘንድ ከዛ በኋላ ሎዱን የምታስገባ ታይመር ማለት ነው። ሌላኛው ታይመር ደግሞ ለጀነሬተር ማለት ነው። ጀነሬተሩ አውትፑት ቮልቴጃችንን ጀነሬት አድርጎ ማክሲመም እስኪደርስ ድረስ ታይም ዲሌይ የምትሰጥ ታይመር ማለት ነው። ሌላ ሁለት ሰርኪት ብሬከሮች አሉ። እነዚህ ሰርኪት ብሬከሮች አንደኛው፣ ፎር ጀነሬተር አንደኛው ደግሞ ለኤልፓ የምንጠቀመው ነው ማለት ነው። ሌላ እዚህ ጋር የምንጠቀመው ፌዝ ፌለር ፕሮቴክሽን ብለ ይጠቀማል። የፌዝ ፌለር ፕሮቴክሽን እ ለኤልፓ ነው የምንጠቀመው የኤልፓ ፌዝ መጉደል እና አለመጉደሉን ቼክ የምታደርግ ነው ማለት ነው። ይህን ካልን ምን አለ ማለት ነው። እዚህ ጋር ፓወር ሰርኩት ይኖረናል። ፓወር ሰርኪዩታችን እዚጋ የምናየው ከለር ኮዲንግ ለመስጠት ሞክረናል። እዚህ ጋር ይሄ የአርኤስቲ የኤልፓ ፓወር አለ። እዚህ ጋር ደግሞ የጀነሬተር ፓወር አለ። ሶ እነዚህ ሁለቱ በሰርኪት ብሬከር ውስጥ ያልፉና ዘን እዚህ ጋር ምን አለ ኮንታክተሮች በኮንታክተሮች ያልፋሉ። ዘን ወጪዎቸው የሁለቱ ወጪ ማለት ነው ሎድ ላይ ወይም ደግሞ በአስባር ላይ ይታሰራሉ። ዘን መጨረሻ በአስባራችን ላይ ኤልዋን ኤልፒና ኤልስሪ ኒውትራል እናገኛለን ማለት ነው። ሌላኛው ከዚህ ከ ከአርኤስቲ ላይ ሻንት አድርገን ለፌስ ፕሮቴክሽን ሬ ላይን ዋን ላይን ቱ ላይን ስሪ ያለው እና ኒውትራል እናስገባለታለን ዘንድ ፌዙ ፌዙ 380 መሆኑን ኦር ደግሞ ፌዝ አለመጉደሉን፣ ሶስቱም ፌዝ መኖር አለመኖሩን ቼክ ያደርግና ፌዝ ፕሮቴክሽን ድሬ ኮንታክት ፖይንቱን ኖርማሊ ኦፕን የነበረውን ክሎዝድ ያደርግልናል። ዘንድ አክቹዋት ማድረግ ይችላል ማለት ነው። ዘንድ ሌላኛው እዚጋ ኮንትሮል ሰርኪዩት አለ። የግሪድ ኮንትሮል ወይም ደግሞ የግሪድ ፓወር ኮንትሮል ሰርኪዩት አለ። እዚህ ጋ የግሪድ ፓወር ሰርኪዩትን ኮንትሮል ለማድረግ አንድ ታይመር፣ አንድ ኮንታክተር እና ሌላ አንድ ኢንተርሚዲየት ኮንታክተር ታስፈልገናለች ማለት ነው። እዚህ ጋ አርን ወሰድና አር ኤስ ቲ ነው። ከአር ኤስ ቲ አንደኛውን ወስድና አርን ወሰድ እዚህ ጋ ለምሳሌ ዘን በፌስ ፌለር ፕሮቴክሽን ላይ ኖርማሊ ኦፕን 15 18 ውስጥ አሳለፍን ዘን ከዚ ያለፈውን ለታይመራችን ሁለት ቁጥር እንሰጣለን ማለት ነው። ያ ማለት ለኮይሉ ማለት ነው። ኒውትራል ከስር እንሰጠዋል ለሰባት ቁጥር። ሌላኛው ከዚህ ከታይመሯ ኖርማሊ ኦፕን ፌዙን ሸንት እናደርግና በታይመሯ ኖርማሊ ኦፕን አሳልፈን ለኬዋን እንሰጠዋለን። ሌላኛው እዚህ ጋር በኬዋን ኖርማሊ ኦፕን በኖርማሊ ክሎዝ ደኛው ምን ማለት ነው? የጄኔሬተር እና የኤልፓ ኮንታክተሮች ኢንተርሎክት መሆን አለባቸው። ያ ማለት አንደኛው ሲሰራ አንደኛው እንዳይሰራ ማድረግ ስላለብን እዚህ ጋር የሜን ኮንታክተራችን ላይ የጀኔሬተር ኮንታክተርን አስገብተናል ማለት ነው። ሌላው እዚህ ጋር የጀኔሬተር ፓወር ኮንትሮል ሰርኪዩት አለ። ሰው እዚህ ጋር ዩን እንወስድና ዩቪደብሊዩ ነው የጀኔሬተር አውትፑት አውትፑት ተርሚናላችን፣ ወይም ደግሞ አውትፑት ቮልቴጃችን አንደኛውን ተርሚናል እንወስድና ታይመር ታይመር ቱ ላይ እናስገባለን ዘን ኒውትራል ከዚህ ይሰጣለን። በታይመር ኖርማሊ ኦፕን በአንድ በሶስት ማለት ነው። ከዛ የኬቱ የኬዋ ኖርማሊ ኦፕን ኖርማሊ ክሎዝድ እና የኬቱ ኖርማሊ ክሎዝድ እዚህ ጋ ይገባሉ። ያ ማለት ጀነሬተሩ እና ኤልፓውን ኮንታክተሮች ኢንተርሎክድ የምናደርግበት ማለት ነው። ይህን እንካልን ዋይሪንጋችንን መጀመር እንችላለን ማለት ነው። ዋይሪንጋችንን ስንጀምር ስሪፌዝ አርሲቲ ይው የጀኔተር የኤልፓ ኮንታክተራችን ወይ ደግሞ የጀኔተር ኮንታክተራችን ነው። እዚ የኤልፓ ሰርኪት ብሬከራችን ላይ አርሲቲ ማስገባለን። ዘንድ ወጪዎቹን አርሲቲ ወጪውን ወደ ጀኔተር ኮንታክተር ወጪ ላይ ወስደን ሻንት እናደርጋለን። ኦር ደግሞ ባስ ባር ካለን ወደ ባስ ባር ላይ ወስደን ኮኔክት እናደርጋለን ማለት ነው አር ምንድናት እዚህ ጋር ዲስክ ለማድረግ የሞከር ነው። በሬድ ነው። ሬድ ላይን አር ናት ማለት ነው። አርን እንወስድና ከዚህ ጋር አርን ከዚህ እንወስድና በውጩም ማለት ነው የጀኔሬተሮች የኤልፓን ወጪ ወስደን የጀኔሬተራችን ወጪ ሬድ ከሬድ ማለት ነው እዚጋ እናገናኛለን። ያ ማለት ላይንዋን ከላይንዋን እናገናኛለን ማለት ነው። ወይም ደግሞ ዩን የጀኔሬተርን ዩ ተርሚናል ከኤልፓ አር ተርሚናል ጋራ ኮኔክት እናደርጋለን ማለት ነው። ሌላኛው ብላክ ብላክ ደግሞ ኤስ ተርሚናል ማለት ነው። ኤስ ተርሚናልን ደግሞ ወይ ደግሞ የኤልፓን ኤስ ተርሚናል ከጀኔሬተር ቪ ተርሚናል ጋራ ኮኔክት እናደርጋለን ማለት ነው። ኦር ደግሞ በአስባር ካለ በአስባራችን ላይ ላይን ዋን፣ ላይን ቱ፣ ላይን ስሪ እና ኒውትራል ይኖራል እዛ ላይ ኮኔክት ይደረጋል ማለት ነው። ሌላኛው ደግሞ ቲ ተርሚናል ሲሽልን ከደብሊው ተርሚናላችን ጋር ኮኔክት እናደርጋለን ማለት ነው። ከዚህ በኋላ የሚፈልግ ነው። ከጄኔሬተር ኮንታክተር ኦር ከሜን ኮንታክተር ወደ ሎዳችን ሸንት ሸንት አድርገን ሶስት ላይኖችን እናወጣለን ማለት ነው። በክለር ኮድ እናወጣለን ማለት ነው። እኔ ለምሳሌ ከግሪድ ኮንታክተሪ ላይ ነው ሸንት ያደረኩት ማለት ነው። ወደ ሎድ የሚሄደውን ከግሪድ ኮንታክተሪ ላይ ሸንት አደረኩኝ። ይህንን ወጪውን ወደ ሎድ ሚሄደው ላይ ኮኔክት እናደርጋለን ማለት ነው። ሎዳችንን ኮኔክት የምናደርገው ተርሚናል ኮኔክተር ላይ ነው በኛ ኬዝ። ነገር ግን ባስባር ካለ ቀጥታ ባስባር ላይ የሚገባውን ማለት ነው። ይህንን በዚህ ተርሚናል ኮኔክተር ላይ ኮኔክት አድርጋለኝ ኮኔክት አደረግን ማለት ነው። ላይን ዋን ላይን ቱ ላይን ስሪን እዚህ ጋር ወጣን። ዘን ከዚህ ወደ ሎዳችን ቀጥታ እንወስዳለን ማለት ነው። ሶ ከዚህ በኋላ የሚቀረን ምንድነው ነው ኮንትሮል ሰርኪዩታችን ነው። ኮንትሮል ሰርኪዩት ለኤልፓ ፓወር እና ለጀኔሬተር ፓወር ወይም ደግሞ ለግሪድ እና ለኦግዚለሪ ፓወር ሶርሳችን ማለት ነው። ዝ ጀኔሬተር ሶርሳችን ማለት ነው። ለእነሱ ኮንትሮል ሰርኪዩት መስራት ነው የሚቀረን ማለት ነው። ይሄ የኤልፓ ወይም ደግሞ የግሪድ ሶርሳችንን እንጀምራለን ማለት ነው። እዚጋ እዚጋ የግሪድ ሶርስ ኮንትሮል ሰርኪታችንን መስራት እንጀምራለን ማለት ነው። ከዛ በፊት ግን እዚጋ ለፌስ ፌለር ፕሮቴክሽን ሪሊያችን አሬሲቲ እናስገባለታለን ማለት ነው። ከጄኔሬተር ከኤልፓ ገቢ ላይ ሻንት እናደርግና

ለፌስ ፌለር ፕሮቴክሽን ሪያችን ላይን 1 ላይን 2 እና ላይን 3 ከኮንታክተሩ ገቢ ወይም ደግሞ ከሰርኪቱ ቤከራችን ወጪ ሸንተርገን እንሰጠዋለን ማለት ነው። ከዚህ በኋላ የሚቀረ የምንነሱ ኮንትሮል ሰርኪታችን፣ ወደ ኮንትሮል ሰርኪታችን ስንሄድ የግሪድ ፓወር ሰፕላያችን ኮንትሮል ሰርኪት አርን እንወስድና ወይም ደግሞ ቲን ወይም ደግሞ ኤስን የፈለጋችሁ ትንወስዳችሁ ፌስ ፌለር ፕሮቴክሽን ሪሌያችን ኖርማሊ ኦፕን እናሳልፋለን ማለት ነው። በፌስ ፌለር ፕሮቴክሽን ሪሌ ኖርማሊ ኦፕን ኮንታክት ፖይንታችን ማለት ነው። እኔ ከየተወሰድኩኝ ከሰርኪት ብሬከራችን ወጪ ላይ ወይም ከኮንታክተሩ ገቢ ላይ ዘ ሴም ኖድ ነው አርን ወሰድኩኝና አርን ወስጄ 15 ቁጥር ላይ ያስገባለሁ። ማ 15 እና 18 ኖርማሊ ኦፕን ነው። 15 እና 16 ደግሞ ኖርማሊ ክሎዝድ ነው። እኛ የምንፈልገው ኖርማሊ ኦፕኑ ነው። ኖርማሊ ኦፕን ማለት ለክ አሬ ሲቲው ፉል ሲሆን ስሪ ፌዙ ሙሉ በሚሆንበት ጊዜ ኮንታክት ፖይንቱን ክሎዝድ የሚያደርግልን ማለት ነው። ስለዛ እቺ ኮንታክት ፖይንት የምትዘጋ አሬ ሲቲው ወይም ደግሞ ፌዙ መጥቶ አሬ በሚገባበት ሰዓት ነው ማለት ነው። ዘንድ ከ18 ተወስድና ወደ ታይመር የጀነሬተር ወይ ነው የግሪድ ታይመር ኮይል ላይ ይሰጠዋል ወይ ማለት ነው። ያ ማለት ኮይሉን ኢነርጃይዝድ ያደርግልኛል ማለት ወይም ደግሞ የታይመሩን ኮይል ኢነርጃይዝድ ያደርጋል። ዘን ታይመሩ ታይም ካውንት ያደርግና ከተወሰነ ታይም ዲሌ በኋላ ያ ማለት ኤልፓ መቶ ስቴብል እስከሚሆንበት ድረስ ይጠብቅና ለኮንትሮል ሪሊያችን ወይም ደግሞ ለኮንትሮል ኮንታክተራችን ይሰጥልናል ማለት ነው። ዘን አሁንም ፌዝ ወስድና አንዷን ፌዝ አርን ኦር ደግሞ ኤስኤንቲ ከአንዱ ወስድና የተሰጣለው ማለት ነው። ደ ታይመሩ ኖርማሊ ኦፕን ኮንታክት ፖይንት እንሰጣለን። ኖርማሊ ኦፕን ኮንታክት ፖይንታችን አንድ ሶስት ወይም ደግሞ ስምንት ስድስትን መጠቀም እንችላለን ማለት ነው። ከሁለት አንዱ መጠቀም እንችላለን ፌዙ እዚህ ጋር ስለደረሰ አስራ አምስት ቁጥር ላይ ስለደረሰ ከአስራ አምስት ቁጥር ላይ ሸንተርገን እንወስዳለን ማለት ነው።